የሩታ ወንድሞች እንግዲህ በድጋሚ ተመልሷል። በዛሬው ዕለት እንግዲህ ያገኙት መረጃ በተለይ ጋሽዬም ብቻ ሳይሆን እንግዲህ ሽማግሌዎቹን እንዳስጠነቀቁ ነው የሰማሁት። እጅግ በጣም በሚያሳፍር ሁኔታ እንግዲህ ሮቤል በድጋሚ ተመልሶ ሕይወታቸውን ሊያመሰቃቀልም እንግዲህ ተነስቷል ማለት ነው። በጭራሽ እንዳይታረቁም እንግዲህ ወስኗል። በተለይ እንግዲህ አብርሃምና ሩታ በሽማግሌዎች እንዲታረቁ ከፍተኛ ጥረት ሲያደርጉ ከነበሩ ሰዎች መሃል ቢኒና ጋሽዬ በደንብ ይጠቀሳሉ። እንግዲህ እነሱ በጣም እየለፉ ይገኛሉ በዛ ተግባር ይለት እንግዲህ የሰማነው መረጃ እጅግ በጣም የሚያስገርም ነገር ነው። በዚህ ጉዳይ ላይ እንግዲህ በደንብ አድርጌ ቪዲዮ አደርሳቸዋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጦልን ወደ ጉዳያችን እንግዲህ በዛሬ ዕለት በሰማሁት መረጃ መሰረት በተለይ ረጅም ጊዜ ማለት ይቻላል ጠፍቶ ነበሩ ሮቤልና አቡሻ እንግዲህ ከጠፉ ረጅም ጊዜ ነበረ። ካሁን በኋላም እንግዲህ ስለ ሩታ ጉዳይ እጅግ በጣም ይመለከተናል። ካሁን በኋላ የምታደርገውን ነገር እንግዲህ እኛንን እንግዲህ የምናገዛት ወይም ደግሞ እኛንን ሁሉም ኃላፊነት የምንወስደው ብሎ እንግዲህ ተነስተዋል ማለት ነው። እንግዲህ እንደምታውቁት ቢኒና ጋሽዬ በደንብ እንግዲህ ለሽምግልና በጣም እየተ ዘጋጁ ነበረ። በተለይ ሽማግሌዎችን ሰብስቦ በጣም ብዙ ነገሮችን ሲያረጉ ነበረ። ሰሞኑን እንግዲህ ያው ሮቤልም በዚህ ሁኔታ ተነስቶ እንግዲህ አዳዲስ ነገሮችን እየፈጠሩ እንደሆነ እና እነሱንም እያጨናነቁ እንደሆነ ቢኒም በራሱ ዩቲውብ ቻናል ለቋል ማለት ነው። እንግዲህ እንደተናገረ ከሆነ በተለይ እንደሰማችሁት ቢኒ ያው ሮቤል በጣም እያስቸገራቸው እንደሆነ እና ሽማግሌዎቹ እንዳይሰበሰቡና ከአሁን በኋላ ሩታና አብርሃም የሚባል ነገር የለም። ስለዚህ አርፋችሁ ህይወታችሁ ኑሩ። ካሁን በኋላ ምንም አይነት ሰው ጣልቃ መግባት የለበትም። በእህቴ ዙሪያም እንግዲህ ማንም ሰው ላገኝም አልፈልግም። ምክንያቱም በጣም ብዙ ነገሮችን አሳልፋለች፣ በጣም ተጎድታለች። ብዙ ነገሮችን ስታሳልፍ ነበረ። እስከ ዛሬ ድረስ እንግዲህ አብርሃም የሚያረጋቸው ነገሮች እጅግ በጣም ስለሚያሳስቡ ያው ካሁን በኋላ ቢታረቁ እንኳን እሷ ደስተኛ ሆናም ስለማችል ካሁን በኋላ አብርሃም የሚባለው ሰውዬ ወደ እህቴ አጠገብ እንዳይደርስ እንግዲህ አስጠነቅቃለሁ ብሎ በጣም በዛቻ መንገድ እንግዲህ በጣም መልክቱን ሲያስተላልፍ እንደነበረ ቢኒም እንግዲህ በደንብ ሲናገር ነበረ። እሱ ብቻ አይደለም እነ ጋሽዬንም ሽማግሌዎችንም በጭራሽ እንዳታስቡት። ካሁን በኋላ እኔ የምፈቅደውን ብቻ ነው የምታረገው። እሷ ሩታ የምታረገው እኛ የምንፈቅደውን ብቻ ነው። ካሁን በኋላ ከህይወታቸው ውጡ ብሎ እንግዲህ በጣም በተደጋጋሚ ሲናገር እንደነበረ ሰምቻለሁ። እንግዲህ በጣም በሚገርም ሁኔታ ሮቤል ተመልሶ በዚህ ደረጃ ሩታና አብርሃም እንዳይታረቁ እንቅፋት ይሆናል ብሎ ማንም ሰው አያስብም ነበረ። እንግዲህ ባገኘሁት መረጃ እጅግ በጣም በሚገርም ሁኔታ መሃላቸው ገብቶ፣ በተለይ ቢኒን በጣም ሲያስጠነቅቀው ነበረ። ካሁን በኋላ የምታረገውን በተለይ ሽማግሌዎችን ሰብስበን የምታረጋቸው ነገሮች እያንዳንዱን እየተከታ ተልኩ ስለሆነ የምታደርገው ነገር ዋጋ ስለሚያስከፍል አርፈ ቁጭ በል ብሎታል። እንግዲህ ቢኒ ማለት ነው። እንግዲህ ሮቤልም አቡሻም በጣም አምርሮ ነው የመጡት በአሁኑ በዚህ ጉዳይ ላይ እንግዲህ ሩታ ስትጠየቅ የመለሰችው ምላሽ አለ። እሱ ብቻ አይደለም ያው የሩታ እናትና በተለይ ዘመዶቿ ሲመክሯትም ነበረ፣ ወደ ትዳሯ እንድትመለስና ሀሳቧን እንድትቀይር በጣም በተደጋጋሚ ማለት ይቻላል ሲለምኗት ነበረ። እንግዲህ እሷ አቋም እንደያዘችና ና ከአሁን በኋላ የፍቺ ጉዳይ የማይለወጥ ነገር ነው ብላ በእርግጠኝነት እንግዲህ ስትናገር ነበረ ለእናቷ። እንግዲህ እናትየውም በጣም ሲለምኗት ነበሩ። በተለይ ሀሳቧን ቀይራ ወደ ሽማግሌዎቹም ቢሆን ያለውን ነገር ለመፍታት ቢሞክሩ ብላ በጣም ስትለፋ ነበረ። እናትየው እንግዲህ ባገኘነው ነው መረጃ መሰረት እሷም ብትሆን እንግዲህ በጭራሽ መታረቅ እንደማትፈልግ እና አቋሟንም መቀየር እንደማትፈልግ በተለይ አብርሃም መቼም መቼም መቼም ቢሆን መቀየር የማይችል አይነት ወንድ ነው ብላ እንግዲህ በተደጋጋሚ ስታወራ ነበረ። ምክንያቱም እንግዲህ በየቀኑ የሚያሳየው ቪዲዮዎች በተለይ ከሄርሜላ የሚሰራቸው ቪዲዮዎች እጅግ በጣም አስነዋሪ ነገር ነው። ከአንድ ባለትዳር የማይጠበቁ ነገሮችን በተደጋጋሚ ሲያደረግ ነበረ። አሁንም ያንን ነገር እያደረገ ስለሆነ በምን አምነዋለው? እስከ መቼ ድረስስ በዚህ ሁኔታ ይቀጥላል። እሷንም እሱንም በጭራሽ አልፈልጋቸውም፣ ህይወቴ ውስጥ ላስገባቸውም አልፈልግም ብላ እንግዲህ ስትናገር ነበረ ማለት ነው። ሩታ በዚህ አቋማም እንደጸናች ነው በደንብ ለእናቷ ስትናገር ነበረው በሌላ በ በኩል እንግዲህ ያው እንደሰማችሁት ያው ሮቤልም እጅግ በጣም ነገሮችን እያበላሸ ይገኛል። በተለይ እንግዲህ አሁን ሲመለስ ደግሞ እጅግ በጣም እንግዲህ አምርሮ ነው የተመለሰ። ካሁን በኋላ ስለ እህቴ ማንም ሰው ሊናገር አይችልም፣ ወይም ደግሞ የሚወስነውም ውሳኔ ማንም ሰው ሊወስን አይችልም። እኔ ብቻ ነኝ ተጠያቂ፣ እኔ ብቻ ነኝ ኃላፊነትም ወስደው ስለ እህቴ የሚያገባኝም እኔ ብቻ ስለሆንኩኝ ካሁን በኋላ ማንም ሰው እንግዲህ ሩታን ሳያናጋገር በፊት እኔ ጋራ ማውራትና መጨረስ አለበት ብሎ አምርሮ መጥቷል ማለት ነው። በተለይ ለአብርሃምም እንደ ማስጠንቀቂያ ነገር ነው የላከለት፣ በተለይ የሚያረገውን ነገር እንዲያቆም። በተለይ እንግዲህ ያው እንደምታውቁት የሩታ ቤት ውስጥ ሄርሜላን አስገብቷል የሚባል ነገርም በስፋት እየተወራ ይገኛል። እሱ ብቻ አይደለም እንግዲህ ሩታም እርግጠኛ ሆና ሄርሜላ የአብርሃም ቤት ውስጥ እንደምትኖርም በደንብ ስትናገር ነበረ። የአብርሃም ቤት የተባለው እንግዲህ ያው እንደምታውቁት የአብርሃምም የሩታም ቤትም ስለ ስለሆነ ቤቴ ውስጥ እንግዲህ ሄርሜላ እየኖረች ነው ብላ እንግዲህ በጣም በተደጋጋሚ ስትናገርና ስታስጠነቀቃት ነበረ። በዚህ ጉዳይም ወደ ሕግ እንደምትሄድና አንዳንድ ነገሮችን እንደጀመረች ተናግራ ነበረ። እንግዲህ በዛሬ እለትም እኛም ቪዲዮ ለቀን ነበረ፣ እጅግ በጣም በሚያሳስብ ሁኔታ ሩታ የወሰነችው ትልቅ ውሳኔዎችም ነበሩ። እሱ ብቻ አይደለም፣ እንግዲህ ሮቤል ደግሞ የወሰነው ትልቅ ውሳኔ አለ። ምክንያቱም አብርሃምንም በጣም አስጠንቅቋል። በተለይ ሄርሜላን በጭራሽ ካሁን በኋላ ከሩታ ህይወት እንድትወጡ ብሎ እንግዲህ በጣም እንግዲህ አምርሮ ሲያስጠነቅቅ ነበረ። እንግዲህ በጣም በሚገርማችሁ ሁኔታ እስከ ዛሬ ድረስም ሄርሜላ የአብርሃም ቤት ውስጥ ወይም ደግሞ የሩታ ቤት ውስጥ እየኖረች እንደሆነም እንግዲህ በስፋትም ሲወራ እንደነበረ እናውቃለን። ግን እርግጠኛ ሆነንም እኛም ያው እዛ እንደምትኖርም ለማረጋገጥ ችለናል ማለት ነው። አብርሃም በጣም የሚያሳፍሩ ነገሮችን በተደጋጋሚ እያረገ ይገኛል። በተለይ ጋሽዬ በዚህ ጉዳይ ላይ ሲጠየቁ እጅግ በጣም እንግዲህ እንደከበዳቸው በተለይ ልጃቸው ምን እንደሆነባቸው እንግዲህ ምን እንደሆነ አላውቅም ብሎ ነው የተናገሩት። ምክንያቱም እንደዚህ ሲቀያየር በጭራሽ አይቼ አላውቅም። በዚህ ደረጃ ጸባዩ ሲቀየር አንድም ቀን አጋጥሞኛ አያውቅም። ምን አይነት ጸባይ ይዞ እንደመጣ አላውቅም አብርሃም ብሎ እንግዲህ በተደጋጋሚ ሲያወሩ ነበረ። በጭራሽ እንግዲህ ጋሽዬንም ሊያገኛቸው አይፈልግም። ቤተሰብ መገናኘት አይፈልግም፣ ማውራት አይፈልግም፣ ችግሮቹን መፍታት አይፈልግም። እንደፈለገ እንግዲህ ለመኖር ነው የሚፈልገው። በተለይ ከፍቺው ከፈረመ በኋላ እጅግ በጣም ተቀያይሯል ማለት ይቻላል። እንግዲህ የሚያሳየው ነገርም እጅግ በጣም የሚያስደነግጡ ነገሮችን ያረጋል። በየጊዜው እንግዲህ የሚለቃቸው ቪዲዮዎችን በተለይ እንግዲህ በቲክቶክም በዩቲውብም የሚለቃቸው ቪዲዮዎች እጅግ በጣም ብዙ ሰዎችን የሚያስጨንቅና በጣም አንድ ከባለ ትዳር የማይጠበቁ ነገሮች ችን በተደጋጋሚ እያረገ ይገኛል ማለት ነው። እንግዲህ አብርሃም በዚህ ሁኔታ ቀጥሏል። ሮቤል ደግሞ በጣም እያስጠነቀቀው ነው። ምን ይፈጠራል በቀጣይ ሁኔታ እንግዲህ በደንብ ተከታትለን ለእናንተ የምናደርስ ይሆናል። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።